አቤት ሄሎ ዶክተር አቤት ዶክተር ሲስተር ነኝ ምንድን ነው አልነቃህም እንዴ ሲስተር አንቺ ነሽ እንዴ አዎ ነኝ ምን ነው ለማንሳት እኮ ቆየህብኝ ምን ነው በሰላም እሱን ለማብረራት ጊዜ የለኝም ዶክተር አሁን ባይሆን አስቸኳይ ቀዶ ጥገና ማድረግ አለብህ መቼ አሁን አዎ። የአምቡላንስ ሹፌር እየመጣ ነው፣ በደቂቃዎች ውስጥ ይደርሳልሽ። ምን ነው? በጠዋት እኔ እኮ በጠዋት የምተኛል እንደለኝም ለቁርስ ደግሞ አንዳንድ ነገር ላዘጋጅ ብዬ ነው። አይ ዛሬ እንኳን ትንሽ የማርፍ ይመስለኛል። አርፍደሽ ብትነሽም ችግር አልነበረውም። በጠዋት የት ሄደህ ነው? ሆስፒታል። ዲ በጣም እኮ ቀዝቅዝ፣ አሉጣ። አዎ ቅዝቃዜው ያጣል ነው። እኔም እዚህ አቆምኩ አይደል። በቃ ግባ ነው ተሸፋፈን። በቃ ዶክተር ክፍላችሁ ግባና ተሸፋፈን ብለተኛ አይ ሳሎን ሆናለሁ፣ ግን ለሙቀቱ ውስጥ ይሻላል። ውስጤን ግን ይቀዘቅዘኛል። ምን ማለት በቃ፣ እሽን የሚለበስ ይችል ትምጣሽ በምስጢር ቋጠሮ በሰለሌ ተስፋ በዥን ኩርኩር ሕይወት ነፍሴ ስትገፋ ከመሰደድኝ መቼነው ፎይ የምለው አንገት የሚቃናው ዛሬ ነው ነገነው የዓለም መቃተት፣ የነፋሳት ውካታ፣ የነፋሱ ፉጨት፣ የመብረት ብልጭታ ካርማስ ትኮትቶ ከማማስ ወጣኛል ጭነት ሸክፌ መሪርባ የግፍ ቁልቁል ሲቃ የሴረኞች ደባ ጽናት ሊያጎብጠው ቀንበር ተጭኗል። የቆሰለው ነፍሴ መችሽርልኛል። ሚስጥር ነው ሚስጥር። ግብዝነት ያልሸፈነው ኩራት ያልጋረደው ክብር ፍቅር ፍርሃት የተዋሃደበት ውብትትና በሰው ተስፋ ቁርጥና ኃላፊነቴን ለመወጣት ብቻ ሳስብ ልኖርላቸው በእርግጥም ሊኖርላቸው የሚገቡ ስብዕናቸው የሚይስ ሰዎችን ሳይ መኖር ያጓጓኛል። በየቀኑ እንደ እግዚአብሔር ፍቃድ የሚቀጥለው ሕይወት ጣም አልባ የሆነችው ዓለሜን ነፍስ ይዘራባታል። የምድር ሰመመን፣ የፍጥረት ሸለብታ፣ ባዶነት ሲነግስ ሲሆኑ ሃሽታ ነፍሴን የሚቀሰቅስ ሹክሹክ

አንቺ ነሽ ሌሊትም ቢልለው የማልችለው ቀዶ ጥገና መጥቶብኝ እዛ ቆይቼ እኮ አሁን ትንሽ ልረፍ ብዬ ነው። እና እኔን ይመለከተኛል በደንብ እንጂ ማን አለኛል? አንቺ በጣም እውነቴን ነው፣ በጣም ድክም ብሎኛል። ግድ አይሰጠኝም አልኩ እኮ ሰውዬ፣ ሰማኸኝ። እንዴት ግድ አይሰጠኝም ትያለች? ሊድ ከማንም ጋር ልትንዘላዘል አጋድ የመውጣት ሳያንስ ጭራሽ ብልግና ለመሸፈን ተረተረስ ስትነግረኝ አሜን ብዬ የሚቀበል ሰው እመስላለሁ? ምኑን ከምን ነው የምታያየው? የስራ ባሬ እንደሌሎች ሰው እንዲሆን እንደማይፈቅድልኝ ታውቂያለሽ አይደል? ጠንቅቄ አውቃለሁ። ውዳቂነትህን ሸፍኖላል። ቆስለን ሲነኩብህ ከመፍርጠጥ ውጪ ፊት ለፊት መተመጋፈጥ አስችልበት። እራስህን እንድጠላ ነው የማደርግህ፣ ብሽቅ። በእያንዳንዷን ንዴት ውስጥ ጥላቻን በልብ አስቀምጣለሁ። እዚህ ሰፈር ውስጥ ደጋግመን መገናኘታችን ትዳሬ ላይ አደጋ ላይ እንደሚጥለኝ ታውቃለህ አይደል? አውቃለሁ። ስለዚህ ትዳሬን ለማፍረስ ቆርጠህ ተነስተሃል ማለት ነው። ተይ እንጂ የእኔ ፍቅር ትዳርሽ እኮ የፈረሰው ገና እንደተጋባችሁ እኮ ነው። ወረቀት የሚባል ነገር አለ በእርግጥ። ስለዚህ ቅዴን ለማበላሸት የሞከርክ ነው ማለት ነው። እውነቱን ነገር እንካልሽኝ እንኳን እኔ እንደዚህ አይነት ዓላማ የለኝም እና ከማንም በላይ ደረቴን ነፍቼ ነው ቆመው። ያ ደግሞ ምንም ፈልጌ ምንም ማጣት እንደማልችል ያረጋግጥልኛል። ያንተ ክብር ገደል መግባት ይችላል። እኔ ግን ምንም አይነት ስህተት መፈጸም አልፈልግም። ቢኖርም አሳሳቢ አደለም። እንዴት የምትፈልጊው ገንዘብ ነው አደለህ? ግልብጥብጥ ወጥቶ የኔ ስትሆኒ የኔ የሆነው ነገር ሁሉ ያንቺ ይሆናል። አንተ ማንም እንዳለውን ሁሉ እኔ ማንም መሆን አልችልም። አንድ ቀን ይሆናል። ያ ቀን አይመጣም፣ ቢመጣ እንኳን እኔ ማንም መሆን አልፈልግም። በዚህ የምንመሳሰል ይመስለኛል ነበር። አሁንም ምንም አልተለወጥክም? አሁንም ያውነህ መስሎሽ ይሆናል። አሁን ብገባ ምን ይመስላል? አብሬሽ ልግባ። አብድሃል እንዴ እኔ በልጅነቴ ብዙ ዋጋ ከፍያለሁ። ቤተሰቦቼ ደግሞ በእኔ ቂላቂልነት ከእኔ ባሰ ብዙ ዋጋ ከፍለዋል። ምንም አድርጌ እንደማልክሳቸው አውቃለሁ። ነገር ግን አንድ ነገር በጣም እርግጠኛ ነኝ። ጠብቁ፣ ለሁላችሁም የእጃችሁን ዋጋ ነው የሚሰጣችሁ። ደመነብሴ ደግሞ ይነግረኛል። ይልቅ ልግባ። እሺ፣ ግን ማታ ስለተፈጠረው ነገር በጣም ይቅርታል። ስለ ማታው ምንም እንዳታወራ። ለምን? ቆይ፣ ምን አይነት ነፍሰ ቀጭን ሰውን የላክብኝ? እንዴት እን ምንድነው እንደዚህ የሚያስበረግገው? ስተታችንን በደንብ እናድርም አለ ኖ ኖ ኖ ነው ለሁለተኛ ጊዜ በፍጹም መሳሳት አልፈልግም? እንደ ስህተት ነው እንዴ የምትቆጥሪው? በጣም ቂል ሆኜ ነበር። ጣቶቹ በሙሉ ወደ እኔ መጠቆማቸው እኮ አይቀርም ነበር። ሊሆን ይችላል ምናልባት። ኤርሚያስ መሞት ካለበት፣ እኔ ራሴ በገዛ እጄ ሲጣርጌ እገለዋለሁ። ለማንኛውም አሁን መድረሻችሁ ሲሆን እንኳን ቢሆን እንደ ጥላ ነው የሚከተላችሁ። በምስጢር ቋጥሮ በሰለሌ ተስፋ

ውስጥ አለ አይደል? ምን ነው ቀጠሮ አላችሁ እንዴ? አሮጊቷ እንደሆነች እድሽ መርዝ ሆኖባት ጠብ ያለ ነገር አላየሁባት። ያው አሁን ቤተሰብ ሆነን አይደል፣ መጠየቅ አለብን አይመስልሽ? ምን ነው ኑሮሽ ጎዳና ነው እንዴ? ካገኘሽው ጋር የምትለጣጠፊው እዚህ ነው አይደል? መታወቂያ የትን ባቅሽ ግድ የለኝም። ስራሽ ማንነትሽን ይገልጻል። እሺ ምን? አይ ፈጣጣ ነሽ ግን። አመሰግናለሁ። ጊቢ ተዘፍዝፈውልሽ። እንዴት አረፈዳችሁ? ሳይቀጣጠሉ ይገናኛሉ ማለት። አመሰግናለሁ። ምንድነው ቤቱ ደግሞ? ፍቅር ፍቅር ሰው ሰው ይሸታል። ያንቺ ማዛ ሲጨመርበት ደግሞ ሌላ ታምር መሆኑ። ይሄን ያህል መደነቃችን ምንድን ነው? የኔነት በነገሰበት ጊዜ እንደዚህ ሰው መሆናችንን የሚያስታውሱን አጋጣሚዎችን አለማድነቅ አንችልም። ይህንን ድባብ ደግሞ የፈጠረችው ሀረግ ነች። አንዳንድ ሰዎች ከምንም ምንም መፍጠር ይችላሉ። ሀረግ ደግሞ የዛ ነገር ጸጋ ሳያድርባት አይቀርም። ሲስተር፣ ስንት ማንኪያ ስኳር አድርግልሽ? አንድ ማንኪያ ማዘር አሁን ደህና ናቸው። ጤናቸው ላይ መሻሻል እንዳለ እርግጥ ነው። አዎ፣ አሁን እኮ በደንብ መርገጥ የሚችሉ ይመስለኛል። ለውጣቸውን በደንብ መከታተል ትችያለሽ ብዬ ነበር የማስበው። ሲስተርዬ፣ እሱ እኮ ጠፍቶኝ አይደለም። ታዲያ ሌላ ምን አለ? አሁን ካለችበት በሺ ብዙ ስቃዮች ተሳልፋለች እና ምኑ እንዳይመስገር ምኝ ታውቂያለሽ። እነዛ ከባድ ጊዜያቶችን የምታሳልፈ ግልበቷ እንዳይመስልሽ ሁሉም መከራዎቿ ላይ የሚቀልደው ጽናቷ ነው እንጂ። ይገባኛል። ማዘር ውስጥ ትልቅ ጥንካሬ ይታያል። አይምሰልሽ ሰልሽ ሲስተር፣ ግራ እያገባሽ ነው። ማዘር ላይ ተስፋ እየቆረጥሽ እንዳይሆን። በፍጹም። ለእያንዳንዱ ለወደቀ ነገር ትንሳኤ እንደሚመጣለት ማመን ጀምሬያለሁ። ታዲያ ቢሆንም ግን ያው ልደብቀው ብሞክርም ያልተሸፈረ ተስፋ መቅረጧን ግንባሯን ያነበባታለሁ፣ አዋቃለሁ። ማብቂያው መቼ እንደሆነ ያልታወቀ ረጅም ማጣት፣ የነገሮችን ሁኔታ ሁሉ የሚታከክ የጤና ቀውስ፣ እነዚህ ሁሉ እያከሷት እያጠቅሯት መምጣታቸውን እያየሁባት ነው፣ አውቃለሁ። አሁን ግን የነበራት ሆኔ ሁላ የለም፣ የመንፈስ ጥንካሬው አሙሽሽ እያለ ነው። ምን እንደሆነች ከማውቃው ውጪ ምን አይነት መከራ እንኳን እያሳለፈች እንደሆነ አላውቅም። በየቀኑ እያለቀሰችብኝ በየጊዜው እያነሰች እያነሰችብኝ ነው እየሄደች ያለችው። አላቅም ሲስተር፣ እኔ ምንም አላቅም እኔ እያሳለፈች እንደሆነ እንኳን ምንም ሊገባኝ አልቻለም። ጠንከር በይ ሀረግዬ ሀረግዬ፣ የማዘርን ሕመሞች እያየሽ ከቆዘምሽ እንዳልሹ ጥንካሬያቸው እየከዳቸው ከሆነ እንጥፍጣፊ እንኳን የሚሆን ተስፋ አይኖራቸውም። ሲስተር፣ ደስታይን የሚቀደው እኮ ከእሷ ፈገግታ ነው። ቆሚ መረመደው በእሷ ብርቱ ኃይል እኮ ነው። በዚህ ላይ ደግሞ በየቀኑ የሚጠጋኝ የሙት ክርፋት ሽታም አንድ ቀን ውርር አድርጎ እንደሚወስደኝ አውቃለሁ። እስቲ ንገሪኝ ሲስተሪ፣ ያንቺን ቀን እንዴት ነው የምታልፋት? ሁሉም ነገር ታሪክ እንደሚሆን አምናለሁ ሀረግዬ። ተይ ሲስተር፣ እኔ ጎጻ ልጅ አይደለሁም። ይሄ ነገር መቼ ማብቅ የለው? ሀረግዬ፣ እኔ የጤና ባለሙያ ነኝ። በየቀኑ ሰው ተስፋ ቆርጦባቸው እድር መክሮባቸው ሞት የታወጀባቸው ነፍሶች በፈጣሪ ኃይል ህመማቸውን እንደ ቅጠል አራግፈው እንደገና ሲነሱ አይቻለሁ። ለምንሽኩ ፈልጋለሁ ባምንሽን በጣም ደስ ይለኛል። ግን ላፍታ እንኳን አንድ አይነ ቢጨፍን የሚታየኝ የሚቧጠጥ ፊት፣ የሚደለቅ ደረህ ነው። እንድታምኝኝ አይደለም፣ እረዳሻለሁ። ተስፋ እየሰጠሁሽም አይደለም፣ እውነቴን ነው። ይህን ማድረግ የምችለው እኔ ማን ነኝ? አንድ ማምነውን እውነት ልንገርሽ። በየትኛውም ጊዜ የፈጣሪን ፍቃድ እጠብቃለሁ። ፍቃዱ እንጂ ፍላጎቱ ይቃረንስ። ለዛ ፍቃድ መታመኔ ነው እንቅልፍ እንድተኛ የሚያደርገኝ? ሀረግ ቀኑን ልዩ አደረገችው አይደል? ሀረግዬ እኮ አድባር ናት። መቼም ለሷ ያለውት ፍቅር ተወዳዳሪ ያለው አይመስለኝም። አላድል ብሏት ነው እንጂ ዛሬን አይደለም ነገንም የምትኖር ናት። አላጋነኑም ማዘር። እንግዲህ አንተ ፍረደኝ። ልክ ነው ማዘር። በጣም የኔ ልጅ፣ ወይ የኔ ናት ወይ የሚል ልጅ ይስጥ። አሜን ማዘር አሜን ስራህን መስራት ያስደስተኛል። አመሰግናለሁ። ለሙያ ያለህንም ክብር አደንቃለሁ። የለበስከው ትህትናህ፣ ሰውን ለመርዳት ያለው ቁርጠኝነትህን ያስደንቀኛል ማዘር። እነዚህ ስብእናዎችህ መች ጥለውህ እንደሚሸሹ ወይም ደግሞ መች ይዛሃቸው እንደምትሸሽ ታውቃለህ? እንቁቅልሽ መሆን አለበት። ያፈጠጠ ሀቅ ነው፣ ቀን ቆርጦ የመጣለት ባማለጅ ልትመልሰው ወይም ደግሞ በብልጠት ልትሸሸው አትችልም። ማዘር እየፈራው ነው አ ብለህ አይፈራው ይጠነቀቃል እንጂ ግልጽ ቢያደርጉልኝ ለመፈጠሩ ምክንያት የምትሆንለት በየቀኑ በምግባር የምትኮተኩተው ጥበብህን የምትግተው እግርህን የሚከተል ከደረስክበት የሚያልፍ ከከፍታ ከፍ የሚል ስምህን የሚያስጠራ ሞትህን የሚገልልህ የአብራክህ ክፋይ ኑርህ እያልኩ ነው። መባረክ ነበር አይደል? ነበር ሆነህ እንድትቀር አልፈልግም። አመሰግናለሁ። ትንሽ አትበሌ። ሶሪ፣ መሄድ ፈለግሽ ስለመሰለኝ ነበር። መቆየት ግን ትችያለሽ። ኖ፣ እንደዛ ማለት ፈልጌ አይደለም። ቴል ሚ። መሸኘት መለየት ነው አይደል? ያስፈራኛል፣ በተለይ አንዳንድ ሰዎች ሲሆኑ። አንፃራዊ ነው። ህገ ደንብ፣ መመሪያ፣ ሌሰን ፕላን የለውም። ነገር ግን በህይወቴ እንዳንተ ተናግሮ ሳይሆን ኖሩ ያስተማረኝ ሰው የለ። ለምንድን ነው ሰዎች ሁሉ ስለ እኔ ጥሩ ነገር የሚያስቡት? የማልችለው ሸክም የማልወጣው አደራ ነው የሚመስለኝ። ዶክተር የዘራሁን ነው የምታጭደው። አንተ ለሰው እንዴት ነህ፣ ያንኑ ነው የሚመልሱልህ። አንቺም የኔ ይለያል። ቦርዱ በናረግ ጉዳይ የማይረቡ ውይይቶች ቢያደርግም ወሳኝ ውሳኔ ለማስተላለፍ ግን እጅግሬን እያለ ነው። በቃ የእነሱን ጉዳይ ብቻ ነው አደል የምታስበው? በዚህ ሰዓት እነማዘር ፔሸንቶች መሆናቸው ቀርቶ ቤተሰብ ሆነዋል። ስለ እነሱ አለማሰብ አልችልም። ጫና እንድትቀንስ ነው እንጂ ማሰብህን እየተቃወምኩ አይደለም። ይገባኛል። ግንባርን አይደለም ነፍስን የምታነብ ጀግና ነን። እውነቱን ንገረኝ ካልሽ ስለ እኔ የሚወሩ ኔጌቲቭም ሆኑ ፖዘቲቭ ወሬዎች እኔን ማናደድ ጀምረዋል። ሰው ባሏለበት፣ ባልሰራበት ልሹም ልሸለም ይላል። አንተ በምታደርገው ነገር ሲስተር፣ የማደርገውን ሁሉ የማደርገው በደመ ነፍሴ ነው። የህይወት ቋጠሮ መፍታት ተስኖኝ ህይወቴ አልጫ ሆናብ ማጣፈጫጨውህን ድንጋይ ብለህ ወርውራው፣ ቢሆንስ አይ፣ እንደዚህ አይነት ስህተት አልሰማሁም። ሜቢ እንዴ! ቆይ አንቺ እንደዛ ነው የሚሰማሽ? ቃሉን ባልወደውም አሁን ብትሸኚ፣ ኧረ ክላስ ቸገረሽ። ስልኪን ታቀበኝ። እሺ አመሰግናለሁ። ሲስተርኮ ሰላም መግባቷን አልደወልኩላትም። ብዙ ሸኛት መስሎኝ ነው። ታክሲ ብቻ ሲጃት ነው የተመለስኩት። በእርግጥ በመኪና ልሸኛት ነበር ሀሳቤ፣ ግን ቀኔን ምንም ነገር እንዲረብ ሸኛ አልፈለግኩም። ልክ ነህ ዶክተር። ፈለክም አልፈለክም የያያቸው መጥፎ ነገሮች ሁሉ ውስጥ ማጥቆራቸው አይቀርም። በጣም አመሰግናለሁ። ለምን ትንሽ ሳውራ ብዙ ትረጅኛለሽ። ስለ እኔ እንደዚህ አይነት ግምት ካለህ ማመስገን ያለብኝ ነኝ ነኝ ሀረክ ወይ ዶክተር። በእርግጥ ዶክተር ነኝ። ያለሽበትን መገምገም አለብኝ። ሁሉንም ነገር ታክለሽ አሸንፈሽ ሕመምሽን አምቀሽ እንዳይሆን እሰጋለሁ። ሀረቅ ግን ደህና ነሽ? እያንዳንዱ ጭንቀቶች ሞት የሚያፋጥኑብኝ ከሆነ እነሱን ለማስወገድ እያሞከርኩኝ ነው። እኔ የምፈልገው አሁን በትክክል ምን እንደሚሰማሽ ነው። ዶክተር አንድ ጥያቄ ልጠይቅ። ይካን ለማይ ስለጤና የነገርካት ነገር አለ እንዴ? አስፈላጊ መስሎ ስላልታየኝ አልነገርኳቸው። ቢታይ ኖሮ ልነግራት ነው። በትክክል አልገባህልኝስ? ቃል መጠበቅ ማለት ትክክል የሆነ ነገር ማድረግ ማለት ነው። ስለዚህ አትጠራጠሪ፣ መስማታቸው አንቺን የሚጠቅም ከሆነ አደርገዋለሁ። አዝናለሁ ዶክተር። አሁን ፔሸንቴ ብቻ አይደለችም እህቴም ጭምር እንጂ። እህቴ፣ ለአንቺ ስል ምንም አደርጋለሁ። ምንም፣ ገባሽ